ቀለም ሌላው ከዚሁ ጋር ቀደም ሲል ስናነሳ ነበረ። የዛሬ የአንጋፏ ድምጻዊት ኩኩ ሰብስቤ የአልበም ምርቃት ዛሬ ይካሄዳል እና ኩኩን ቅድም ስናፈላልጋት ቆይተናል። አሁን በቀጥታ መስመር ላይ አግኝተናታል ኩኩ ሰብስቤን ሄሎ። ጤና ይስጥልኝ። ኩኩ እንደምን አላችሁ? እንዴት ነሽ? ሰላም ነው ታዲያስ? ሁላችንም ሰላም ነን። ዛሬ እንግዲህ በማሪዮት ሆቴል የመጨረሻ ብለሸዋል። እንግዲህ ናልበም ድጋሚ በመጨረሻ በካሴት ትላት መጪ ነው ማለት ነው። በቃ የአልበሜ መጨረሻ ስለሆነ እንግዲህ በክብር ለመሰናበት በዚህ ደረጃ እንግዲህ የዛሬው ዝግጅትሽ ምን ይመስላል? ምንድን ነው? ብዙ አድናቂዎችሽ አሉ እንግዲህ የሚታደሙ። የአሁኑ ካሴቴሽን በጉጉ ሲጠበቅ ነበረ። በጣም ብዙ ሰው እጅ ብዙ አድማጭ ጋር ደርሷል። የዛሬ ፕሮግራም ምንድን ነው የሚመስለው? እንግዲህ አልበሜን ለገዙት ሰዎች፣ እስከአሁን ድረስ ላዳመጡት ሰዎች ደግሞ እኔም ደግሞ ላይቭ እንድዘፍንላቸው እኔ መልስ ስላገኘው ሰቡንም ለማመስገን ያለኝንም ደግሞ የሙዚቃ ስሜት ለመግለጽ ስለምገኝ ነው። እንግዲህ የማመሰግነው ይሄ ምርቃት ነው። እንዲመርቁኝም በእነሱም ፍቅርና ክብር ስለሆነ እዚህ የደረስኩት። በዚህ አይነት ሁኔታ ደግሞ እግዚአብሔር በዚህ አልበም ክብር ስለሰጠኝ ምስጋና ማቀርብበትም እዙንም አመሰግነው ነው እና፣ ያን ነገር ልጅ ያለ ባለፈው ኮንሰርት የዚህ ሰላም ኮንሰርት ነበረሽ እና በጣም የተለየ ዝግጅት ነበረ። ከዛ በኋላ ይሄ ቀጣይ ነው የሚመስለኝ። አዎ፣ የሙዚቃ ምርቃት ብዙ አድርጊያለሁ። አንድ አራት ጊዜ የሚሆን የትንሽ ጊዜ ስጠኝም ነበር። የተዘሳም ስል ነበር ቻልኩበት የቻልኩበት ነበር። ግን ከሁሉም እንደው ሀሳቤ ውስጥ የሚመጣብኝ የዛሬ ዛሬ የምዘፍንበትን መድረክ ስሳ የሚያመጣብኝ የጅሳው ኮንሰርት ነው። ምክንያቱም ያኔ አስራ ስምንት አመት በፊት ይሆናል የዛሬ አስራ ስምንት አመት ስዝሳ ኮንሰርቱ የቀኝት ዘፈኖች ናቸው። አራት ቀኝቶች ናቸው እንግዲህ ስዝሳ ባቲያንሾ የአምባስተር ላይ ተዘፈንኩባቸው ሙዚቃዎች ናቸው። እነሱ ለስላሳ ሙዚቃዎች ናቸው፣ ግን በጣም በህዝብ ዘንድ ደግሞ ተቀባይነት ያገኙ ዘፈን ና ምርቃቱ። ምሽት በጣም ጥሩ ነበረ። ጋሽ ጥላሁን ነበራለን የዛ ቦታ። አዎ፣ ቦታ ጠቦን፣ ቲኬት ሁሉ አልቆብን፣ ከጠበቅ ነው በላይ ሰው መጣ። ሂልተን ነበር ና ትልቅ ማስታወሻ የጥላሁን ና እሱን አስታውሳለሁ። ዊልቸር ላይ ተቀምጦ ስለኔ ክብር ብሎ መጣ ተገኘ። ኃይሌ ገብረ ስላሴም ነበር ብዙ ታላላቅ ሰዎች ወዳጆቼ፣ እንዲሁም ደግሞ ማስተር ኦፍ ሴረሞኒ ደግሞ ህሊና ተሰራ ነበረች ዋና እነኛ ትዝታዎች የነበሩት ሁሉ በቃ ሙዚቀኞችም ሆነ ህዝቡ ደግሞ ሌላ አይነት ትዝታ ይሰጠኛል። የልጅም ልደት ነበር ያን ቀን አስር አመቱን ያከብር ነበር ዛን ጊዜ እና አብረን ያከብ ያከበርንለት የእሱንም ዛሬ ደግሞ አድጎ እንደዚህ ሀያ ስምንት አመት ልጅ ሆነው ደግሞ ዛሬ ደግሞ ይገኝ ነው እና ይሄንንም ክብር ለእኔ እግዚአብሔር ስለሰጠኝ ሁሉ ዘመን ስላኖረኝም በዚህ በዘፈኑ ታሪክ ላይ እንኳን ምስጋና የማቀርብበት ነው። በጣም ደስ ነው ያለኝ። በጣም ያመጣልኛል። የዛሬው ምሽት የዛሬው ምሽት በጣም የተለየ ነው የሚሆነው። ኩኩ እንግዲህ የረጅም በዚህ የሙዚቃ ስራ ውስጥ ረጅም ጊዜ ነው የቆየሽው፣ ከካሴት ስራ ጀምሮ አይ ቲንክ የሸክላው ዘመን ላይ አልነበርሽም። አልነበርኩም። ይስክለ ዘመን ላይ ከካሴት እስከ ሲዲ፣ ከዛ እስከ ፍላሽ ዘመን። አዎ ልክ ነው። አሁን ደግሞ ሌላው ዲጂታል ነገር መጣ። በኦንላይን ነው ሙዚቃ እየተሰማ ያለው። እሱስ እንዴት ነው? አሁን አዲሱ ቴክኖሎጂ ያመጣው ነገር፣ ያው እስከምንለምደው፣ መቼም ለእኛ ለነባር ለነባር ዘፋኞች ትንሽ ግራ ይገባል። ምክንያቱም ያለፈውን ስለምናውቀው ና። ትንሽ የዛን ጊዜ ያየ የራስ ኃላፊነት አይኖርህም። ኃላፊነቱ የሌላ የሙዚቃው ባለቤት ነው። ኃላፊነቱ የብዙ ነገር ኃላፊነት እና አንድ ጊዜ ይሸጣል፣ እኛ አርፈ መተኛት ነው ከዛ በኋላ። በዚህኛው ጊዜ ግን ስትመጣ ደግሞ ዩቲዩብ ላይ ሲጫል የራስ ድካም አለው ከሙዚቀኞች መክፈል ጀምረ በአንድ ከምን ከሁሉ የምትሰራው ነገር ጋር ስፖንሰር መፈለጉ ምን ሁሉ የእኛ ስራ ሆነ። አሁን ዶሮ እነሱ ስራችን እንዴት እንደሚያቀልሉ ዛሬ ላይ ሆኜ ነው የማየው። ግን አንድ ልዩነት ያለው ነገር ዩቲዩብ ሲሆን ዋን ታይም ፔመንት ስላልሆነ የወደፊት መጦሪያ ይሆናል። እኔ ባልኖር እንኳን ለሌላ ለልጅ ምታተላልፈው አይነት ማስታወሻ ስላለው በእሱ ደግሞ ቤነፊት ታገኛለህ እንጂ ዩቲዩብ እንዲ ባንዲ አይከፍልም እኮ እንደ ሙዚቃ ቤቶች በአንድ ጊዜ ጥሩ ገንዘብ ያወጣሁትን ስ ያገኘው የምትልበት አይደለም። ላይካሽ ሲገባ ለለበጅልስ ሚልም የለም። አሁን እና ግን በቀስ በቀስ ይመጣል እና ዋናው ነገር ከገንዘቡ በላይ ለእኔ አሁን የአልበሙ መወደድ አንድ አርቲስት መቼም በስሜት ይሰራ ዘፈንን ለህዝብ ጆሮ ደርሶ ተወዳጅነት ማግኘት ይሄ ነው። ልክ ልጅ ልጅ አርግዘህ እንዳምጥቁሮ እንደመውለድ ማለት ነው በእውነት ሙዚቃና ያንን ስታገኝ ደግሞ ገንዘቡ ማይታሰበው ትልቁ ነገር የሚታሰበው በቃ ህዝብ ጆሮ ደርሶ መወደድ መቻሉ። በተለይ ደግሞ እኔ ላለሁበት ደረጃ ከመጣሁበት እንዳልከ በካሴት ዘመን ጀምሮ ስቃውም ካለሁበት ዝም ብዬ እየሳስተው ለው እግዚአብሔር እንዴት አከበርክኝ ይላለሁ። ምክንያቱም እንደዚህ እጅም ዘመን አርባ አመት ልጅ በስራው ላይ ተገኝተህ ኤነርጂ ሰጡህ አቅም ኖሮ ጉልበት ኖሮ በጤና በክብር ከህዝብ ጋር ተገናኝቶ መሸኛኘትን በዚህ ደረጃ ትልቅ ነገር ነው። አሁን እንግዲህ ከዚህ በኋላ በአልበም አይደለም የምመጣው በነጠላ ዜማና ወይም ደግሞ ስድስት ዘፈኖችን ለዚህ አንድ ላይ የሚሰሩ ዘፈን ካልሆነ ሙሉ አልበም አይኖርም ከዚህ እድሜ በኋላ። እና ያን እንግዲህ ይህን ጸጋና ክብር እግዚአብሔር ስላጎናጸፈኝ አመሰግናለሁ። በጣም ይሄን ነው ደስ ያለኝ። ይሄ በጣም ትልቅ ነገር ነው። በራስሽ የዩቲዩብ ቻናል ከመልቀቅሽ አንጻር እንደው የድሮቹስ ዘፈኖች እዛ ውስጥ የመግባት እድል ይኖራቸዋል ወደፊት፣ የኮፒራይቱ ጉዳይ ከተረጋገጠ በኋላ? አዎ እውነት ነው። ምክንያቱም የብዙ ሰው ጥያቄ ነው። ሄደ በጫማን በፍቅር በረታብኝ ከዚያ ካሴት ላይ ያለው ዘፈኖች ማለት ነው። እነሱ የብዙ ሰው ጥያቄዎች ናቸው፣ ደግመሽ ዝፈኝ ናቸው እና ጅሬ መውደድ፣ እንደዚህ አይነቶቹን ዘፈኖች የድሮቹን ተመልሰሽ ዝፈኝ የሚለኝ ብዙ ሰው አለ ኮሜንት ላይ። እነኛን ደግሞ አራት አራት ስልስ እያደረግ እንደገና ተመልሶ የማምጣት ለህዝብ ማስታወሻ እንዲሆን ይሰራሉ ብዬ ገምታለሁ። እኔ በበኩሌ ይሄ ነው ሀሳቤ። ከሌላም ዘፈኖች ካዲስም ቢሆን የድሮም ቢሆን እንዲ ደብለቅ ያለ ነገር አንድ ላይ አድርጎ ለማስታወሻነት ያው እሰጣለሁ አለው እምልህ ዘፋኝ ነኝና ድምፁ እስካለኝ ድረስ ኤነርጂ ውስጥ ካለኝ ድረስ እዘፍናለሁ። በሙሉ አልበምነው እንጂ የማልመጣው ነጠላ ዜማዎች እንደዚህ አሁን እንደነገርኩ በስድስት ፌሳዎች እንደዚህ ዘፈኖች ይመጣሉ። ስለዚህ ሁሌም ከህዝብ ጋር እኖራለሁ ማለት ነው እድሜ እስከሰጠኝ ድረስ እና ያለ በጣም ትልቅ ነገር ነው። ኩኩሻ እንግዲህ ዛሬ የአንድ ሰርፕራይዝ አርቲስት ይመጣል ተብሏል። አሁን ይታወቃል ወይስ ማታ መምጣት አለብን? ስለ ስለሱ እንግዲህ አላውቅም። ሰርፕራይዝ አርቲስቶች ብዙ ሊመጡ ይችላሉ። ሙዚቀኞች፣ ዘፋኞች ይመጣሉ እና እንግዲህ አብረ አብረን እንከታተላለን። አብረን እንከታተል ነው ይመስለኛል እንግዲህ በጣም እናመሰግናለን። እንግዲህ ኩኩሻ ብዙ ዘፈኖች አሉሽ፣ እንደው እኛ ብንመርጥ ብዙ እንመርጣለን። አንቺ ግን ምን ትመርጭ ያለሽ ከራሴሽ መውጫ ከራሴ ምርጫ እኔ አሁን በጣም የምወደው ዘፈን ሆኖ ግን አንዳንድ ዘፈኖች አሉ አሁን ለስቴጅ ላይ ሆነ የማይመቹ ሆነው ግን ደግሞ እኔ የምወዳቸው ህዝብም የተቀበለው ዘፈን ሳለኝን በታደርግልኝ ደግሞ በጣም ስለምወደው ምርጫዬ ነው። ታለኝ ታለኝ የሚለው ብራና በፍቅር ቀለም እንዳልጠፋ አድርገህ ቻልበት ላይ ነው አለ እንዴ ቻልኩበት ላይ ነው ያለው ቀረሰው ነገር ታበላሻለህ። አንቺ እየዘፈሽ እያስፈለኩኝ ዘፈኑልኝም ማለት ነው። ዘፈኔ አሁን ተገኝቷል፣ ችግር የለም። ቀጥታ እየሰማኝ ስለነበረ እየተፈለገ ስለሆነ ነው። አሁን የማወራሽ እኮ ለዚህ ነው። አየር ላይ እኮ ነው፣ ቴክኒሻኑ እየፈለገ ስለሆነ ነው። ኩኩዬ እና አንቺ ትንሽ በይው፣ ትንሽ ስትዪው ድረስ እሱ ከስሪ ሌላ ዘፈን ነበር የተዘጋጀው። ትንሽ በይው። እጅግ አድርገን ነው የምናመሰግነው። ኩኩሻ፣ አንቺ እየዘፈንሺው ከስቱዲዮ ላይ እየተፈለገ ነው ዘፈኑ ከአዲሱ አልበምሽ ላይ። ቻለኝ በደንብ እናደርጋለን። እሺ ስለዚህ እጅግ አድርገን ነው የምናመሰግነው። መልካም ቀን። ማታ እንገናኛለን፣ ብቅ እንላለን በደስታ እንዳልጠፋ አድርግ። ከዘላም ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።